ላይቭ ላይ ሆነች፣ ባለቤትሽ ራቆቱን ነው ነው ምናምን። የምር ነው እኔ ነብያችን፣ እኔና ባሌ ቤት ስንሆን ስኖን ፓንታ ራቆታችንን ነው። ምን ነው ምን ይገርም እኮ ነገር የለም። እዚህ ለንደን ቤት ውስጥ ሆኖ ኔኪድ ራቆቱን ነው ነው፣ ሙቀት ስለነበረ ምንም ይገርም ነገር የለም። ራቆቱን ነበር፣ ትክክል ነው። በአጋጣሚ ሳታዩ እንትን ላይቭ ላይ ሆነ ሸረስተሹ ምናምን መስሉኝ። በቃ አራው አውቀን ነው፣ ማንም ቢያይ እንዲጎመጁ ብዬ ነው ያገኛችሁት። ከመረቀናችሁን ፈቅጄላችኋለሁ፣ ሴጋችሁን ለጥልጦበት። ማንም ሮማንም የሚያሸማቀቅ ምንም ነገር የለም፣ ያስ ናብጃችን እርሶም ትንሽ የቀኑ ይመስላሉ። ምን ነው፣ በሰላም ነው ነብያችን? አይደለም እኔ አይቼው በቃ ሮማን እንቅልፍ ወስዷት ነው ወይ ወይው ነገር ነው ሲል ደግሞ መጣሽ አንቺ ከጓዳ ሁክ ያረኩም እራቆታችን ነው የምንሆነው እኛ። ምን የለን ምን የለን። አይ እንትናቾንማ በጃቾ እቃቾንማ እቃቾንማ በጃቾ ይዘውታል። አረ ተመስገን ቢያዩት ይሄው ያስቸግሩ ይላል ተመስገን አንተን ቂጣቾ ምናምን ቂጣቾ ምናምን ይታያል። አይታይም! ውሸታም አይታይም! ባለጌ! የሳኩር መንፈስ ነው፣ ነብያችን ላይ እየተጫወተ ያለው የሳኩር መንፈስ፣ የሳኩር መንፈስ ነው። የሳኩር መንፈስ ነው። ሮሚዬ ሮሚዬ፣ ነብያችንም አንዳንድ እኮ እንደኛ እንደ አባሎቹ ይሳሳታሉ። የሳኩር መንፈስ ነው።

አረ እኔ እኮ በጎን መታየቱ ነው። እኔ አልካድኩም። ቪዲዮ እኮ አለ፣ ልናየው እንችላለን። አሁን እዚህ ጋር የሆነ ሰው አምጥቶ ነው ጎኖት ላይ ቂጤና እኔ ጎኔ ላይማ የተወጋሁት ነው፣ ቅጤን ተወግቻለሁ